በዓለማችን ታላላቅ ከተሞች አንዷ በሆነችው ኒውዮርክ ያልተጠበቀ ታሪክ ተሰርቷል። ለኒውዮርክ ከተማ ከንቲባነት በተካሄደ ምርጫም የዲሞክራት እጩ ዞራ ማንዳኒ አሸንፏል። በኒውዮርክ ታሪክ የመጀመሪያ ሙስሊም ከንቲባ ነው። የ34 ዓመቱ ማንዳኒ በመስከረም 11/2001 የሽብር ጥቃት ሰማይ ጠቀስ መንታ ህንፃዎቿን ከ3000 ህዝብ ጋር በደቂቃዎች ልዩነት ያጣችው ኒውዮርክ ከ400ሺህ በላይ ሚሊዮነሮችን በመያዝ የዓለም ሀብታም ከተሞችን ደረጃ በአንደኝነት ትመራል ትሰራለች። ከ8 ሚሊዮን በላይ ህዝብ ያላት የዓለማችን የንግድና ቢዝነስ መዳረሻም የባንክና ፋይናንስ ማዕከል የሆነችው ኒው ዮርክ በፋሽን ኢንዱስትሪው ለምሳሌ በዓመት 11 ቢሊዮን ዶላር ደሞዝ የሚያገኙ ከ180 ሺህ በላይ ሰራተኞች መኖራቸው ይነገራል። በ2022 የከተማው የሀገር ውስጥ ምርት መጠን ከአንድ ትሪሊየን ዶላር በላይ ሲመዘገብ የሪል ስቴት ዘርፉ የዓለምን ባለሀብቶች በስፋት በመሳብ ይታወቃል። በ2017 አጠቃላይ በሪል ስቴት የተመዘገበው የሀብት መጠን ከ1.4 ትሪሊየን ዶላር በላይ መሆኑ ይጠቀሳል። ኒውዮርክ ከዓለም በጣም ውድ ከተሞችም መካከል አንዷ ስትሆን አንድ መኝታ አፓርትመንት በወር ከ40 ዶላር ይበልጣል ነው የሚባለው። መካከለኛ መኖሪያ ቤት ከ1 ሚሊዮን ዶላር በላይ እንደሚሸጥ ቱሪዝም ከዋነኛ የገቢ ምንጮቿ አንዱ ሲሆን በየአመቱ ከ66 ሚሊዮን የሚልቁ የሀገር ውስጥና የውጭ ቱሪስቶች ኒውዮርክ እንደሚጓዙ ጥናቶች አሳይተዋል። በአጠቃላይ የኒውዮርክ ከተማም የአሜሪካ እስትንፋስ የዓለም ዋነኛ የንግድ ማሳለጫ ከመሆኑ አንጻር የከንቲባነት ውድድሩ ከሀገር አልፎ የዓለምን ትኩረት ቢያገኝ ቢያንስ እንጂ የሚበዛበት አይደለም ይላሉ ታዛቢዎች። የአፍሪካ ስደተኛ በፖለቲካ የጠለቀ ልምድ የሌለው ወጣት ዞራን ማንዳኒ የማሸነፉ ትርጉም ከኒውዮርክ የአሜሪካ ሳንባነት አንጻር የሚመዘን ይሆናል። ለዚያውም ሰፊ የፖለቲካ ልምድ ያላቸውን የቀድሞ ከንቲባም አንድሩ ኩሞን አሸንፎ አዲስ ታሪክ የሰራበት ሚስጥር ከየት ይመነጫል ከተባለ የነዋሪው በተለይም የወጣቱ ለውጥ ፈላጊነት በመድረኩ አዲስ ፊት አዲስ ኃይል የማየት ጉጉት የፈጠረው ነው ይላሉ ባለሙያዎች። የፖለቲካን ስራ መንግስት አሽቀንጥረን ጣልን በማለት መናገሩም ለዚህ ሳይሆን አይቀርም ማምዳኒ የኒውዮርክ ከተማን የኑሮ ውድነት ለማሻሻል በዞራን ማምዳኒ አባባል የከተማ ድህነትን እለውጣለሁ ያለበት ፖሊሲዎቹ የሚሊዮኖችን መራጭ ቀልብ እንደሳቤ ይነገራል። የአውቶቡስ ትራንስፖርት ነፃ ለማድረግ፣ የቤት ኪራይ እንዳይጨምር ለመገደብ ወይም ለማገድ፣ ዝቅተኛ ገቢ ላላቸው ቤት ለመገንባትና ሌሎች ማሻሻያዎችን ለማድረግ የዞራን ማምዳኒ የትውልድ ሀገር ኡጋንዳ በልጇ መመረጥ ትልቅ ፌሽታ ላይ መሆኗ ሲነገር፣ በርካታ የኡጋንዳ ዜጎች ማምዳኒ የዓለማችንን ግዙፍ ከተማ እንዲመራ መመረጡ ኩራት እንዲሰማቸው ማድረጉን ገልጸዋል። በኡጋንዳም ታዋቂ ከሆኑት ምሁር ህንዳዊ አባቱ ፕሮፌሰር መሐሙድ ማምዳኒና ከፊልም ባለሙያ እናቱ ማራ ኔር ካምፓላ የተወለደው ዞራን ማምዳኒ ለሀገሩ ኡጋንዳም ከፍተኛ ፍቅር እንዳለው አብሮ አደጎቹ ይናገራሉ። አባቱ ፕሮፌሰር ማህሙድ የተወለዱት ህንድ ያደጉት ኡጋንዳ ሲሆን አንጋፋ ማለትም በኡጋንዳም አንጋፋ በሚባለው ዩኒቨርሲቲ ከአስር ዓመት በላይ ማገልገላቸው ታውቋል። ከባለቤታቸው የተገናኙትም በሚሲሲፒ ማሳላ ፊልም ላይ ጥናት ለማካሄድ ካምፓላ በተጓዙበት ጊዜ ነበር ይባላል። የመንግስታቱ ድርጅት እናም የአፍሪካ ህብረት የቀድሞው ከፍተኛ ኃላፊ ኢትዮጵያዊው አብዱል መሐመድ ማምዳኒ የተዋጣለት የአፍሪካ ፖለቲካ ምሁር መሆኑን ይገል ይገልጻሉም ከልጅነት ጀምሮ እንደሚያውቁትና የአፍሪካ አንድነትና እድገት ዋነኛ ቀንቃኝ መሆኑን አክለዋል። በአሜሪካ ኬንታኪ ግዛት አንድ ቦይንግ ዕቃጫኝ አውሮፕላን ተከስክሶ በጥቂቱ ዘጠኝ ሰዎች መሞታቸው ተነገረ። ንብረትነቱ የዩፒኤስ የሆነው ቦይንግ ዕቃጫኝ አውሮፕላን ከኬንታኪ ሉቪል ከተማ ወደ ሃዋይ ሆኖሉሉ ለመብረር እንደተነሳ መከስከሱን ዘገቦች አመልክተዋል። ሦስት የአውሮፕላኑን ሰራተኞች ጨምሮ ዘጠኝ ገደማ ሰዎች ሲሞቱ ከ11 በላይ ክፉኛ መቁሰላቸው ይነገራል። ከሉቭል ከተማ የተነሳው አውሮፕላን ሲከሰከስ 38 ሺህ ጋሎን ነዳጅ ይዞ ነበር ተብሏል። የአደጋው መንስኤም እስካሁን በትክክል ያልታወቀ ሲሆን የኬንታኪ ገዢ አንዲ በሽር ነዋሪዎች ወደ አደጋው ስፍራ እንዳይጠጉ አስጠንቅቀዋል። ኢራን ቻይናና ሩሲያም የአሜሪካንን የተናጠል እርምጃዎች ለመከላከል የሚያስችል ትብብር ለማጠናከር ተስማሙ። የሀገሮቹ ውጭ ጉዳይ ሚኒስትሮች በስልክ መነጋገራቸውንና የተናጠል እርምጃዎችን ወይም እንቅስቃሴዎችን ለመከላከል መስማማታቸውን የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ገልጸዋል። ቻይና ምዕራባውያን በኢራን ላይ ማዕቀብ መልሶ ለመጣል ያደረጉትን ሙከራ ውድቅ በማድረግ ላሳየችው ኃላፊነት የተሞላው ውሳኔ ውጭ ጉዳይ ሚኒስትሩ አመስግነዋል። ሚኒስትሩ እስራኤል አጠናክራ ቀጥላለች ያሉትን ቀጠናውን የማተራመስ ዘመቻ በማውገዝ ዓለም አቀፉ ማኅበረሰብ እርምጃ እንዲወስድ ጠይቀዋል።